በምድር ቆይታችን ትልቁ ብለስ ልንደረግበት የምንችለው ልንቀበል የምንችለው ኃላፊነት ልጆችን ማሳደግ ነው። እስቲ ይህንን የመሰለ ትልቅ ኃላፊነት የነገውን ትውልድ ነገ ሀገር መሪ የሚሆን ፖለቲከኛ፣ ሁሉን ነገር ደቃ የነገውን ሁኔታ ሁሉ የሚረከበውን ትውልድ ለማፍራት ትምህርት ቤት ገብተን አይደለም፣ ልጆች ተማሪዎች ናቸው። ከሁል ቀን ራውቀው መገኘት የለባቸውም። እኛን የምንመራቸው ልጅን በሚሄድበት ምራው ነው። በተለይ እኛ በሾች እንዳየሁት፣ እኛ ራሴንም ጨምሬ ነው ህግ በማውጣት አንደኞች ነን። ህግ ቤት ውስጥ እናውጣለን። ይህ አይደረግም፣ ይህ አይደረግም፣ ይህ አይደረግም። ችግሩ አንደኛ አይደረግም የሚለው እናደርገዋለን። እኛም ራሳችን ልጆቹን እኛ ራሳችንን ኮንትሮል ማድረግ ሳንችል ልጆቹ ራሳቸውን ኮንትሮል እንዲያደርጉ ኤክስፔክት እናደርጋለን። እኛ ለምሳሌ እኔን ኤግዛምፕል ብነግርሽ ስልካችን ወደ መኝታ ቤት አይገባም ነበረ። ሁላችን ሳሎን ቤት ውስጥ ማለት ነው፣ የሁላችንም ስልክ አንድ ቦታ ነው ቻርጅ የሚደረግ። ልጅ ስለሚያለቅስ ስልክ ፈቅድለታለሁ ማለት ነው፣ ትክክል ስለሆነ እና ማድረግ ስለምፈልግ ሳይሆን ግን ዋና መጀመሪያ የምለው ፓረንቲንግ እራሱ ከማለት እራስ መስራት ልጆቹ ድንገት ኦቨርናይት አይደለም ቲኔጅ ሲሆኑ የሚቀየሩት እና መስመራቸውን የሚለዩት ወቅት ነው። በቃ የአንድ አመት ልጅ አንድ አመት ልጅ የሚሆነው ያቺ ወቅት ብቻ ነው። በሚቀጥለው አመት የሁለት አመት ልጅ ነው የሚሆነው። አንደኛ ልጆቻችን እኛን አሸንፈው የአራት አመት ልጅ አሸነፈኝ ካለት ቲኔጅ ሲደርስ እንግዲህ ምን ልሆን ነው?